በደም ማነስ የሚጠቁ ሰዎች ብዙ ጊዜ የቡናና የሻይ ሱሰኞች ናቸው ማለት ነው። ያስቀመጥኳቸው ምግቦች ፈልጎ ካላገኘው ከያዘኝ የደም ማነስ አልሻሻለም። እንደ መጽሐፍ ቅዱስ ቃል ከዚህ ዝንፋትሩም የሚል አይነት አካሄድ አይደለም። ሰላም ጤና ይስጥልን የተወደዳችሁ የአርቴንደልዝ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብ እና ጤና ነው። ስለዚህ ዛሬ የምንዋየው በደም ማነስ በሽታ የታመሙ ሰዎች በወር ውስጥ መመገብ ያለባቸው ምግቦች፣ እንዴት አድርገው መመገብ እንዳለባቸው የአንድ ወር የአመጋገብ እቅድ ወይም ደግሞ ሚል ፕላን ነው ይዤላቸው የመጣሁት ማለት ነው። ስለዚህ የደም ማነስ እንደምታውቁት እራሱን የቻለ በሽታ አይደለም። ደም ማነስ የብዙ በሽታዎች ምልክት ሊሆን ይችላል። ሲምፕተም ኦፍ ዲዝዝ ነው። እራሱን ችሎ እንደ በሽታ ከማየት ይልቅ የተለያዩ በሽታዎች ምንጭ ሊሆን ይችላል። ስለዚህ ስለ ደማነስ ምልክቶች ምንድነው? ደማነስን የሚያመጡ አንደርላይን ኮዞች ምንድናቸው? የሚለው በዛሬው ቪዲዮ የውይይት ፎከስ አይደለም ማለት ነው። ስለዚህ ዛሬ በየትኛውም ምክንያት ይምጣ የደማነስ ያለባቸው ሰዎች በወር ውስጥ እንዲመገቡት የሚመክራቸው የአመጋገብ ሚል ፕላን ነው ይዤላቸው የመጣሁት ማለት ነው። ስለዚህ እንግዲህ የደማነስ የያዛቸው ሰዎች እንደሚታወቀው በደማቸው ውስጥ ያለው የቀይ የደም ሴል በጣም ዝቅተኛ ነው ማለት ነው። ስለዚህ እነዚህ የማዘገጅላችሁ የአንድ ወር የአመጋገብ እቅድ በደም ማነስ ታማሚዎቹ ውስጥ ያለውን የቀይ ደም ሴል መጠን መጨመር ነው ማለት ነው። እንዲጨምር የሚያደርጉ ምግቦች ነው ማለት ነው። ስለዚህ እንዴት ነው እነሱ የሚመገቡት? እንደምታውቁት ቀይ ደም ሴል የሚመረተው መቅኔ ውስጥ ነው፣ ይሄ ቦን ማሮው የሚባለው ማለት ነው። እንግዲህ ቦን ማሮውን ወይም መቅኔን የማያክሰው አይኖርም። አጥንት ስትቀጠቅጡ ይሄ ቀይ ፓርቱ ከአጥንት ውስጥ የሚወጣው ነጩ ፓርት ሳይሆን ቀዩ ነው። እንግዲህ መቅን የሚባለው እዛ ውስጥ ነው ቀይ ደም ሴሎች የሚሰሩት። የቀይ ደም ሴል እንዲሰራ ግን ሰውነታችን ከኛ የሚፈልገው ግባት አለው። እሱን ቀይ ደም ሴልን እንዲያመርት በሚፈልገው ሰውነታችን በሚፈልገው መጠን በኳሊቲ በኳንቲቲ እንዲያመርት ግባቶችን ይፈልጋል ማለት ነው። ስለዚህ በአብዛኛው እኛ ሀገር ውስጥ በተለይ ሴቶችና ህፃናት እንዲሁም ሰዎች ላይ ከፍተኛ መጠን ወይም ፕሪቫለንት የሆነው የደም ማነስ አይነት አይረን ዲፊሽንሲ አኒማ ነው። በአይረን እጥረት ምክንያት የሚመጣ የደም ማነስ ማለት ነው። ስለዚህ የዛሬ የምግብ ሪሲፒ የሚያጠነጥነው በዋናነት በአይረን የበለጸጉ ምግቦችን ከሌሎች በቫይታሚንና ሚኔራል ከበለጸጉ ምግቦች ጋር አንድ ላይ በማዋሃድ የማዘገጅላቸው ሪሲፒ ነው። ስለዚህ የማዘጋጅላቸው አንድ ወር የምግብ እቅድ ምግቦቹ በዋናነት በውስጣቸው ከፍተኛ የሆነ አይረን ይኖራቸዋል። ቫይታሚን ቢ12 እና ቢ9 ይሄ ቫይታሚን ቢ ኮባላማይን ወይ ደግሞ ቫይታሚን ቢ9 ፎሌት የምንለው በእነሱ የበለጸገ ነው። በቫይታሚን ሲ የበለጸጉ እና በፕሮቲን የበለጸጉ ምግቦችን ያካተተ ነው። ሚ ነው ማለት ነው። ነገር ግን ይህን የአንድ ወር የአመጋገብ እቅድ ስትተገብሩ ሁሌ መረሳት የሌለበት በደም ማነስ የሚጠቁ ሰዎች ብዙ ጊዜ የቡናና የሻይ ሱሰኞች ናቸው ማለት ነው። ስለዚህ ለምን ሆነ ያ ማለት ምን ችግር አለው? ቡና መጠጣት ሻይ መጠጣት በቀይ የደምሴል ምርት ወይም ፕሮዳክሽን ውስጥ ምን ኢፌክት ስላለው ነው ለሚለው የተወሰነ ነገር ብላችሁ ደስ ይለኛል። እንደምታውቁት እንግዲህ ቡናም ይሆን ሻይ በውስጡ ፖሊፌኖል እና ታኒን የሚባሉ ኬሚካሎች አሉ። እነዚህ ኬሚካሎች ከአይረን ከበላነው አይረን ጋር ባይንድ በማድረግ በቀጥታ በሰውነት ውስጥ ከምግብ ያገኘ ነው አይረን ወደ ሰውነት እንዳይሰርግ ወይ ደግሞ አብዞርብ እንዳይደረግ ያደርጋሉ ማለት ነው። ስለዚህ አይረን ደግሞ በሰውነት ውስጥ ከቀነሰ ደፍነትሊ ቀየ ደምሴል የሚፈልገውን የአይረን ክምችት ስለማያገኝ በሰውነት ውስጥ የቀየ ደምሴል ምርት ዝቅተኛ ይሆናል ማለት ነው። ሁለተኛ እንግዲህ ስለ ቀየ ደምሴል ስናወራ በአብዛኛው ቀየ ደምሴል ውስጡ ጋር የያዘው ሆሞግሎቢን የሚባል ኬሚካል አለ። የሆሞግሎቢን ሆሞግሎቢን ደግሞ በዋናነት አይረን እና ፕሮቲን ያለው ስለዚህ በአይረንና በፕሮቲን የበለጸጉ ምግቦችን መብላት ነው። እንግዲህ ቀየር ሲል ምርትን ይጨምረ ያልኳቸው። ስለዚህ አይረንን ወደ ሰውነታችን እንዳይሰርግ የሚያደርገው ቡና ከሆነ እንዴት ነው? እስኪ ለምሳሌ አንድ ሲኒ ቡና በሚጠጡበት በተለይ እየተመገቡ ወይም ደግሞ ከምግብ ወዲያውኑ ወይም ደግሞ ምግብ በሚመገቡት በአንድ ሰዓት ውስጥ ቡና የሚጠጡ ሰዎች ሲግኒፊካንትሊ እስከ ሰባ ፐርሰንት የሚሆነው የተመገቡት አይረን ወደ ሰውነታቸው ሳይሰርግ በሰገራ መልክ ሊወገድ ይችላል ማለት ነው። ሻይ የሚጠጡ ሰዎችም ማለት ነው ቡና የሚጠጡ ደግሞ አንድ ቡሽ ወይም ደግሞ አንድ ካፕ ኦፍ ቲ የሚጠቀሙ ሰዎች እስከ 60 ፐርሰንት የተመገቡት አይረን ወደ ሰውነታቸው ሰርጎ ላይ ይገባ ይችላል ማለት። ስለዚህ ምን ለማለት ፈልግ ይመስላችሁ? ይህን የአንድ ወር ያመጋገብ ፕላን በምተገብሩበት ጊዜ ቡናና ሻይ መጠጣት ያለባችሁ ምግብ ከመመገባችሁ ከአንድ ሰዓት በፊት ወይም ምግብ ከተመገባችሁ በኋላ ከሁለት ሰዓት በኋላ ነው። ቡና መጠጣት ያለባችሁ ግን እንደምታቁት እኛ የለመድነው ልምድ ምግብ ከተመገበ በኋላ ኢሚዲትሊ ሰው አእምሮ ውስጥ የሚመጣ ቡና መጠጣት ነው። ስለዚህ በአኒሚክ የሆኑ በደማነስ የተጠቁ ሰዎች የቡናና የሻይ አጠቃቀማቸውን አሁን በነገርኳቸው መንገድ ማስተካከል እጅግ በጣም ጠቃሚ ይሆናል ማለት ነው። በጥቅሉ ደግሞ ምን ቢያደርጉ ነው የአይረንን ስርገት ወይም ደግሞ አብዞርቤሽን የሚጨምሩ ምን አይነት ሀቢቶች አሉ ብለን ስናወራ ደግሞ ሁለት ነገሮች። አንደኛ ምግብ በሚመገቡ ጊዜ ወይ ከተመገቡ በኋላ በቂ ፈሳሽ መጠቀም እጅግ በጣም ጠቃሚ ነው። የአይረን አብዞርቤሽን ይጨምራል። ሌላው ምንድን ነው? ኮምጣጣነት ያላቸው ፍራፍሬዎችን በምግብ ውስጥ ማካተት፣ ከምግብ በኋላ መጠቀም የአይረንን ስርገት ወይም ደግሞ አብዞርቤሽን ሲግኒፊካንትሊ ይጨምራል ማለት ያ ማለት ብርቱካን፣ ሎሚ፣ ፓፓያ መጠቀም የአይረን አብዞርቤሽን ይጨምራሉ ማለት ነው። ይሄን ካልኩ በቀጥታ ወደ አንድ ወር የአመጋገብ ሚል ፕላናችን የሚሄደው ማለት ነው። ስለዚህ ሁልጊዜ እንደተለመደ እንግዲህ ይሄ ሰባት ቀን የሚል ፕላን ነው የምሰጣችሁ። ይሄ ሰባት ቀን እየደጋገማችሁ ለወር ተጠቀሙና ያገኛችሁትን ለውጥ ኮሜንት ሴክሽን ላይ ታስቀምጡኝ አላችሁ። ግን ይህን ቪዲዮ ሲጀምሩ ዶንት ፎርጌት ላይክ አድርጋችሁ ጀምሩ። ከወደዳችሁት ሼር አድርጉት ባላችሁ ሶሻል ሚዲያ ኔትወርክ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ እንድታደርጉ ባክብሮት ተጠይቃችኋለሁ ማለት ነው። ስለዚህ ዴይ ዋን ላይ ቁርሳችሁን ብትመገቡ ብዬ ያሰብኩት በወተት የተሰራ ቅንጬ ቢሆንና እንደገና ሎሚ ያለው የሙዝ ጭማቂ ብትጠቀሙ። እንድትረሱልኝ አልፈልግም። በወተት የተሰራ ቅንጬ ወተቱ እንግዲህ ከብት ወተት ሊሆን ይችላል፣ የሶያ ሚልክ ሊሆን ይችላል፣ ከአኩሪተር የተመረተ ወተት ሊሆን ይችላል። እሱን ከተመገባችሁ በኋላ ሙዝ ከሎሚ ጭማቂ ጋር የተሰራ ጭማቂ ብትጠቀሙ ጥሩ ነው ብዬ አስባለሁ። ምሳ ላይ ደግሞ ቀይ እንጀራ በምስር ወጥና በስሎ በተቀቀለ ጎመን ወይም ቆስጣ ሊሆን ይችላል። አንድ ላይ ብትመገቡ እንጀራው መሆን ያለበት ቀይ ጤፍ መሆን አለበት። ምክንያቱም ቀይ ጤፍ ከፍተኛ የሆነ የአይረን ክምችት ስላለው ማለት ነው። ዳይ ዋን ላይ ራታችሁ የምትመገቡ ብዬ ያሰብኩት የተጠበሰ የእንስሳት ብልቶች ቢሆኑ ያ ማለት ጉበት፣ የተጠበሰ ጉበት፣ የተጠበሰ ልብ፣ የተጠበሰ ኩላሊት ብትጠቀሙ ያ ማለት የበግ ሊሆን ይችላል የፍየል ሊሆን ይችላል የበሬ ሊሆን ይችላል የዶሮም ሊሆን ይችላል የዶሮ እነዚህን። ምክንያቱም እነዚህ ኦርጋኖች ከፍተኛ የሆነ አይረንና ቫይታሚን ቢ አስራ ሁለት የበለጸጉ ናቸው ማለት ነው። ስለዚህ እነሱን መጠቀም እጅግ በጣም ከፍተኛ የሆነ የአይረን ክምችት ለማግኘት ይጠቅማል። ስለዚህ ከተጠበሱ የእንስሳት ብልቶች በተጨማሪ የተጠበሰ ድንች፣ ቀይ ስርና ሰላጣ አንድ ላይ ላይ በቃችሁ ስለሚችል ራታችሁን ብትጠቀሙ ብዬ ሪኮመንድ አደርጋለሁ ማለት ነው። ደይ ሁለት ላይ በሁለተኛው ቀን ቁርሳችሁን ብትመገቡ ብዬ ያሰብኩት የጤፍ ገንፎ በአኩሪያተር ወተት ብትጠቀሙ፣ የጤፍ ገንፎ እና እንግዲህ የአኩሪያተር ወተት ከሌለ ኖርማል ወተት ወይም እርጎም ሊሆን ይችላል ከዛ ጋር ብትጠቀሙ። ምሳ ላይ ቀይ ጤፍ በሽሮ ወጥ እና ጎመን ወይ ደግሞ ሰላጣ ብትጠቀሙ ብዬ አስባለሁ። ራት ላይ ዶሮ አረስቶ ግን ዶሮ በጥብስ መልክ ሊሆን ይችላል፣ በአረስቶ መልክ ሊሆን ይችላል። ግን አልጫ ነው መሆን ያለበት ማለት ነው። ይሄን አርጋችሁ ዶሮ ብቻ በቂ ላይሆንላችሁ ስለሚችል አትክልት ብትጨምሩበት ከዶሮ ጎን ማለት ነው። አትክልቱ ግን በውስጡ ጎመን፣ ካሮት፣ ብርቱካንና ፓፓያ ቢኖረው እነዚህ ምግቦች ኮምቢኔሽን እንግዲህ አንደኛ ከፍተኛ የሆነ አይረን ክምችት አላቸው። ሁለተኛ አይረኑ ደግሞ ወደ ሰውነት እንዲገባ የሚያደርጉ ኮምጣጣነት ያላቸው ፍራፍሬዎችን ተጠቅማቸዋል ማለት ነው። ደሽሪ ላይ በሶስተኛው ቀን ቁርስ ላይ ብትመገቡ ብዬ ያሰብኩት የተቀቀለ እንቁላል ወይ ደግሞ የእንቁላል ፍርፍር በቀይ ጤፍ ዳቦ ወይም ደግሞ በቀይ ጤፍ ቂጣ ሊሆን ይችላል ብትመገቡ። ከዚህ በተጨማሪ ደግሞ የብርቱካን ወይም ደግሞ የሎሚ ጭማቂ ወይም የምጠጡት ውሃ ላይ የብርቱካንና ሎሚ ጭማቂ አድርጋችሁ ብትጠቀሙ እጅግ እጅግ የአይረን ስርገቱን ያፋጥናል ማለት ነው። ምሳ ላይ በየአይነት ብትጠቀሙ ግን በየአይነት ሲባል በደንብ ይሄን እንድትይዙ ሊፈልጋሉ። እንጀራው ቀይ ጤፍ፣ ቲማቲም ያለው ቆስጣ ያለበትና በሊግመንስ ወጡ ሊግመንስ ያለው ያማት ክክ ወጥ የምንለው ማለት ነው። ክኩ ግን የተከካው ምን ሊሆን ይችላል? ሽምብራ ሊሆን ይችላል፣ አተር ሊሆን ይችላል። እንዲሁም ሌሎች ለዚህ ለክክ ወጥና ሊጠቅሙ የሚችሉ ሌግመንሶችን ማካተት ይኖርባቸዋል። ደይሱሪ ላይ አሁንም ራት ላይ ብትጠቀሙ ብዬ ያሰብኩት ምስር ያለበት የአትክልት ሾርባ የአትክልት ሾርባ ሆኖ ግን ሾርባ ውስጥ ምስር ሊኖረው ይገባል ማለት ነው ደፎር ላይ በአራተኛው ቀን ቁርሳችሁ የምትመገቡ ብዬ አሰብኩት የአጃ ወይም የገብስ ወይም የጤፍ ገንፎ በወተት ወተቱ እንግዲህ እንዳልኩት የከብትም ሊሆን ይችላል የሌላም የፍየልም ሊሆን ይችላል ፎዳ ማተር ወይም ደግሞ ከአኩሪ አተር የተመረተ ወተት ሊሆን ይችላል እና የብርቱካን ስላይስ ብርቱካን ብትመገቡ እነዚህን ከተመገባች በኋላ ብርቱካን ብትጨምሩ ወይም ደግሞ ማንጎ የማንጎ ስላይስ ወይም ቁርጥ ልትጠቀሙ ትችላላችሁ። ምሳ ላይ ቀይ ጤፍ በምስር ወጥ እና እንዲሁም የተቀቀለ ቀይ ስር እንደ ኖርማል ማለት እንደ ተጨማሪ ዴዘርት ብትጠቀሙ፣ ቀይስር እንግዲህ ቀቅላችሁ፣ ቆርጣችሁ ልክ የተቀቀለ ድንች እንደሚበሉት ቀይስሩንም እንደዛ ልትጠቀሙ ትችላላችሁ ማለት ነው። ራት ላይ ብትጠቀሙ ብዬ አስበው በአራተኛው ቀን አሳ ወጥ ሊሆን ይችላል። ኮተሌት ሊሆን ይችላል። ከስኳር ድንች ጋር አንድ ላይ ቀላቅላችሁ ብትጠቀሙ፣ ያ ማለት አሳው ለብቻ፣ ስኳር ድንች ለብቻ ግን ከሁለቱም ቫራይቲዎች እንጂ እያደረጋችሁ ብትመገቡ ብዬ ያስባለሁ። ዴይ ፋይቭ ላይ በአምስተኛው ቀን ላይ ቁርሳችሁን ብትመገቡ ብዬ ያሰብኩት የጤፍ ገንፎ ወይ የገብስ ገንፎ በቅቤና በወተት አድርጋችሁ ብትጠቀሙ። ምሳ ላይ ቀይ ጤፍ እንጀራ በሽሮ ወጥ ብትመገቡ እንዲሁም ይሄ በቂ ላይሆን ስለሚችል አትክልት አብሮ ከዚሁ ከቀይ ጤፍ በሽሮ በተጨማሪ አትክልት ቢኖረው ጎመን ወይ ቆስጣ ወይ ሌላ ግሪን ቬጅቴብል አረንጓዴ የሆነ ቬጅቴብል ቢኖረው። ራት ላይ አሁንም ደ ፋይፍ ላይ የተቀቀለ እንቁላል ከአትክልት ሾርባ ጋር ኢንተርቴን ብታደረጉ ብትመገቡ በጣም ሰጀስት አደርጋለሁ ማለት ነው። በስድስተኛው ቀን ደ ሲክስ ላይ ቁርሳችሁን ብትጠቀሙ ያሰብኩት ከቀይ ጤፍ የተሰራ ጨጨብሳ በወተት ብትጠቀሙ ወተቱን ከዚህ በፊት የተናገርኩ ስለሆነ እሱን ብትጠቀሙ። ምሳ ላይ ቀይ ጤፍ አሁንም እንጀራው ቀይ ጤፍ ሆኖ በምስር ወጥ ወይ በአተር ወይ በሽምብራ ጎመን ያለው ወይ ደግሞ ቆስጣ ሊሆን ይችላል። ወይም ሌላ በአካባቢያችሁም ልትጠቀሙት የምችሉት ግሪን ቬጅቴብል አረንጓዴ የሆነ ቅጠላቅጠሎችን መጨመር ትችላላችሁ ማለት ነው። ዴይ ሲክስ ላይ አሁንም ዲነር ራታችሁን የተቀቀለ የእንስሳት ብልቶች፣ ጉበት፣ ኩላሊት፣ ልብ፣ እነዚህም ብትጠቀሙ በጣም ጥሩ ነው። ከፍተኛ የሆነ አሁንም አይረን አላቸው። እነዚህ ኦርጋን ሚት በአይረን የበለጸጉ ናቸው ሁልጊዜ። ስለዚህ እነሱን እንዳውም እኔ እንትኑ ሊቨሩን ሳልቀቅል ምናምን ትኩሱን ነው የምመገበው በበርበሬ ያርጌ። ግን እናንተ አንዳንድ ኢንፌክሽኖች ስለሚኖሩ፣ ኮክ አርጋቸው፣ የተቀቀለ አርጋቸው ብትጠቀሙ ለማለት ፈልጌ ነው። ዴይ ሰቨን ላይ ሰባተኛው ቀን ላይ ቁርሳችሁ ብትመገቡ እያሰብኩት የቀይ ጤፍ ገንፎ ከወተት ጋር ሲደመር ፓፓያ ቁርጥ ወይንም ስላይስ አድርጋችሁ እንደ ጎን ብትጠቀሙ። ምሳ ላይ ቀይ ጤፍ እንጀራ በባቄላ ወይ በአተር ወይ በምስር ወይ በሽምብራ ወጥና ከጎን ደግሞ ብርቱካን ጭማቂ ወይ የሎሚ ጭማቂ ወይም ደግሞ የምትጠጡት ውሃ ላይ ብርቱካንና ሎሚ ጨምራችሁ ብትጠቀሙ፣ ይህ የአይረን ስርገቱን ሲግኒፊካንትሊ መጨመር ይችላል ማለት ነው። ራት ላይ ብትጠቀሙ ብዬ ያሰብኩት የተቀቀለ አሳ ወይ ዶሮ ወይ ስጋ ጎመን ጋር ብትጠቀሙ። ጎመኑ እንግዲህ የአበሻ ጎመን ሊሆን ይችላል ወይም ደግሞ ሌላ ግሪን ቬጅቴብል ቆስጣን ጨምሮ ይህን ማድረግ ትችላላችሁ። ነገር ግን አንድ ነገር መናገር የሚፈልገው እኔ ያዘጋጀሁት የአንድ ወር አመጋገብ እንደ መጽሐፍ ቅዱስ ቃል ከዚህ ዝንፋትሉ የሚል አይነት አካሄድ አይደለም። ፍሌክስብሉ ናቸው። እኔ ካቀረብኩላችሁ አመጋገቦች ሊቀራረቡ የሚችሉ የምግብ ካታጎሪዎችን እያካተታችሁ ለራሳችሁ ሊመች የሚችል ሚል ፕላን ልትከተሉ ትችላላችሁ። ስለዚህ የዚህ ቪዲዮ ዋና አላማ ሰዎች ቁርስ፣ ምሳ፣ ራት ያስቀመጥኳቸው ምግቦች ፈልጎ ካላገኘው ከያዘኝ የደም ማነስ አልሻሻለም ሳይሆን ለምሳሌ እራት የበላችሁትን ቁርስ ሊበሉ ትችላላችሁ፣ ቁርስ የበላችሁን እራት እንደዚህ ቀያይራችሁን ልትመገቡ ትችላላችሁ። ነገር ግን መግቢያ ላይ እንዳልኩት የሻይ እና የቡና አጠቃቀማችሁ ሲግኒፊካንትሊ በሰውነታችሁ ውስጥ የሚሰርገውን የአይረን መጠን ስለሚወስድ እሱ ላይ መጠንቀቅ ያስፈልጋል። በሚቀጥለው ቪዲዮ የሚኖረው የደም ማነስ ምልክቶች ምንድናቸው፣ ለምንድነው የደም ማነስ ችግር የተከሰተው የሚለውን በዝርዝር የማስቀምጥላችሁ ነው የሚሆነው። ለዛሬ ሰናይ ጊዜ ይሆንላችሁ።